በጣም ይቅርታ ድምፄን ዘግቼው፣ በጣም ይቅርታ ቤተሰቦቻችን፣ በጣም በጣም ይቅርታ። ከአንድ ደቂቃ በላይ እንግዲህ ድምጼ ዘግቼ ነው ሰራ የነበረው እና አድማጭ ተመልካች ቤተሰቦቻችን አሁን ድምጼ ይሰማል ብዬ አስባለሁ። በጣም በጣም ይቅርታ፣ እንዳዲስ ልጀምረው። ዳንኤል ንጉሴ፣ መሐመድ ፈፋ፣ ደምስ ማሙሽ፣ ቴዲ ከሂውስተን ቴክሳስ፣ ኤልያስ ሽብሩ በተጨማሪም እንግዲህ ዋህባ አቦዬ፣ አሚን ኑሩ፣ ስማርት ታደለ ደሞ ለሚ ሌንጮ ሁላችሁንም፣ አሁን አሁን ድምጼ ይሰማል አሁን ድምጽ ይሰማል። ቤተሰቦቻችን አሁን ድምጽ ባግባቡ ይሰማል ብያስባለሁ። ቴዲ ከብሰን ቴክሳስ በጣም ነው የማመሰገነው ቤተሰቦቻችን፣ ዳንኤል ቦስ፣ ሙሉአለም መከተ፣ ኤልያስ ሽብሩ፣ ሐሰን ሰይፉ፣ ኑሩ ስማርት፣ ኢትዮ አዲስ አሁን ድምጽ ይሰማችኋል ብያስባለሁ። ድምጽ ዘግቼ ነው የገባሁት። በነገራችን ላይ ቤተሰቦቻችን ተስፋለም ተስፋሁን ደፋር ሰላም ሰላም። ፀዬ እንዴት ነህ? በርታ። አድናቂ ነኝ የሼሽኮ ጉዳይ እንዴት ሆነ እያለኝ ነው። ቤተሰቦቻችን እንግዲህ በጣም ነው የምናመሰግነው። ለሚሌንጩ ያው ታውቃለህ፣ በቃ አንድሪያ ቤርታ ደራረበብን፣ ታውቃላችሁ። ድርብርብ አደረገነብንና ሲደራረበብን፣ በቃ ድምር ብራችን ወጣ። እንግዲህ ይህንን እዚህ ጋር ፊት ለፊት የምታዩት ሚያዚያ 28 2017 ክሪስቲያን ክርስቲያን ሙስኬራን በተመለከተ በተመረከተ የሰራ ነውን ፕሮግራም ነው ቤተሰቦቻችን በዚህ ፕሮግራም ላይ ው ለማስታወሻነት ያመጣ ነው። ዛሬ ክርስቲያን ሙስኬራ መድፈኛ ሆኗል የሚል መረጃ እየሰማን ያለ ነው። አርሰናል እስከ 2030 ኮንትራት አቅርቦለት ተስማምቷል። ነገሮች በፍጥነት እየተጠናቀቁ እንደሆነ ነው እያየን ያለ ነው ቤተሰቦቻችን። አናደርዋን ሂር ዊ ጎ እየተባለ ነው። በጣም በጣም በጣም አሪፍ አሪፍ መረጃዎችን እየሰማን ነው ያለነው። አድማሽ ተመልካች ቤተሰቦቻችን የክርስቲያን ሙስኬራ ዝውውር በጣም በፍጥነት በጣም በፍጥነት እየተጠናቀቀ ነው ያለው። አብዱራህማን ማህመድ፣ ሁላችሁንም ሰላም ማለት እፈልጋለሁ። ብራይት ኢንተርቴንመንት፣ ጌራ ሰሙ፣ ሳይመን ወልደማርያም፣ ኤልያስ ነጋሽ ሙለታ፣ ሁላችሁንም አመሰግናለሁ። ቤተሰቦቻችን እንግዲህ እኔ ጋር ካለው መረጃ እንጀምር አይሻልም? ወደ መረጃዎቹ ብንሄድ ይሻላል ብዬ ነው። የመጀመሪያው እንግዲህ መረጃችን ክርስቲያን ሙስኬራን ይመለከታል። ይሄ ክርስቲያን ሙስኬራ የተባለ እንግዲህ የሀያ ዓመት ስፔናዊ ነው። ከኮሎምቢያ ወላጆቹ ስፔን ውስጥ ነው የተወለደው። ይህ ተጫዋች አርሰናል እየጨረሰው ያለው እና ኦልሞስት ሂር ዊ ጎ ሊባል የደረሰ ተጫዋች እንደሆነ የተነገረ ያለው የሀያ ዓመት ተከላካይ ነው። አንደር 21 ለስፔን ብሔራዊ ቡድን እየተጫወተ ነው። በጣም የሚገርም የሚገርም የሚገርም ብቃት ያለው ልጅ ነው። ከዚህ በፊትም ዜናውን አጋርተን ነበር። ቤተሰቦቻችን እዚህ ጋር እንደምትመለከቱት ማለት ነው አይ ቲንክ ሚያዝያ ስምንት አካባቢ ነውና ከዛ አንጻር እንግዲህ አንድሪያ ቤርታ በፍጥነት ዝውውሩን ለመጨረስ እየሰራ እንደሆነ የአርሰናል ውስጡ አቂ ብለን ምናምናቸውና ዜናውን የሰበረው ሃንሶፍ አርሰናል በጣም የሚገርም የሚገርም ሰው ነው። በነገራችን ላይ እንኳንም አወቅሁት አይነት የምትሉት ሰው ነው። በጣም የሚገርም ለአርሰናል በጣም ተአማኒ የሆነ መረጃ በማቅረብ በጣም በጣም የሚገርም ሰው ነው እና ይህ ግለሰብ ነው እንግዲህ ክርስቲያን ሙስኬራን ዜና ያጋራው ማለት ነው። ቤተሰቦቻችን ክርስቲያን ሙስኬራን በተመለከተ ያለው መረጃ ይሄ ነው። አርሰናል እንግዲህ ለቫሌንሻ ከዘጠና ጨዋታዎች በላይ ተጫውቷል። ባለቀው ሲዝን ሰላሳ ሰባት ጨዋታዎችን ዘጠና ደቂቃ ሙሉ ነው የተጫወተው ይህ ተጫዋች በነገራችን ላይ ቤተሰቦቻችንና አርሰናል ከወኪሎቹ ጋር ተገናኝተዋል። ከተጫዋቹ ጋር ተገናኝቶ አንድ ዓመት ነው የቀረው በነገራችን ላይ ኮንትራቱ ሊጠናቀቅ በ26 ማለት ነው ኮንትራቱን ለማራዘም ታስቦ ነበረ። ነገር ግን ተጫዋቹ ኮንትራቱ ለማራዘም በቫሌንሽያ ለመቆየት ፍላጎት አልነበረውም። ከዛ የተነሳ ኦልሬዲ ይህ ተጫዋች ወደ አርሰናል ሊገባ ከጫፍ ከጫፍ ከጫፍ የደረሰ ተጫዋች ነው። ደመላሽ፣ ከማል አሸናፊ፣ ካሳዬ ፍጹም፣ አብቹ ንጋቱ፣ ኢብራሂም መሐመድ፣ ሱፊያን አማን በጣም ነው ማመሰግነው። ቤተሰቦቻችን እናንተ እሱ ጋር ተቀባበሉ ሐሳባችሁን። እኔ ጋር ያሉትን መረጃዎች ላጋራችሁ። እንግዲህ ከማርክ ጌሂ እና ከጃረል ሀቶ ይወጣን ይመስለኛል ቤተሰቦቻችን። እነዚህ ተጫዋቾች ሂሳባቸው የተወደደ ይመስላል። በተለይ ማርክ ጌሂ አንድ ዓመት ነው የቀረው እሱም ራሱ። ነገር ግን በአርሰናል በቂ የመጫወቻ ጊዜ ያገኛሉ ብሎ እንዳላመነ ነው እየተነገረ ያለው ማለት ነው ቤተሰቦቻችን። በቂ የመጫወቻ ጊዜ ያገኛሉ ብሎ እንዳላመነ ነው እየተነገረ ያለው። ከዛ በተጨማሪም ደግሞ ጃረል ሀቶን በተመለከተ አይ ቲንክ ገንዘቡ ከፍተኛ ነው የሚል መረጃ ነው እየወጣ ያለው አያክስ የሚፈልገው ማለት ነው ወደ 50 ሚሊዮን ዩሮ አካባቢ ነው። ይሄ ተጫዋች ኦልሞስት 21 22 ሚሊዮን ዩሮ አካባቢ ነው እንግዲህ እየተባለ ያለው ማለት ነው። ወደ 17 ሚሊዮን ፓውንድ ነው። ከሌብዥግ ጋር በነገራችን ላይ ተጫዋቹ ከሌብዥግ ጋር ተስማምቶ ነበረ። ነገር ግን አሁን አንደር 21 በአውሮፓ ሻምፒዮና ላይ ባሳየው ብቃት ቫሌንሻ ዋጋውን ከጨመረ በኋላ ሌብዥግ ከድርድሩ ራሱን ካወጣ በኋላ አሰልጣኝ ይቅርታ፣ አንድሬያ ቤርታ በፍጥነት በፍጥነት ነው ዝውውሩን የጨረሰው። አትሌቲኮ ማድሪድ እያለ ሙስኬራን ሊያስፈርመው ይፈልግ ነበር የሚል መረጃ ነው እየወጣ ያለው ማለት ነው ቤተሰቦቻችን አንድሪያ ቤርታ ማለት ነውና ይሄ በቀኝ እግሩም በግራ እግሩም በሁለቱ እግሩም መጫወት የሚችል ነው። የቀኝ ተመላላሽ ሆኖ መጫወት ይችላል። የማል ተከላካይ ሆኖ መጫወት ይችላል። በተለይ በተለይ ደግሞ የሳሊባ ተተኪ ይሆናል ተብሎ ነው የሚታሰበው። ያው የጃኮብ ኪዮር፣ አሁን የክርስቲያን ሙስኬራ፣ የቤንጃሚን ኳይት፣ እንደገና የሪካርዶ ካላፊዮሪ እነዚህ ተጫዋቾች እንግዲህ ቤንች እንደሚሆኑ የሚያስታውቅ ነው የሚመስለው። ምክንያቱም ዩሪያን ቲምበር፣ ዊሊያም ሳሊባ፣ ጋብርኤል ማጋሊሽ እና ማይልስ ሉዊስ ስኬሊ ያው በዛ በቋሚነት ይቀጥላሉ ማለት የተከላካይ ዴብዛችን ይሄን ነው የሚመስለው። አሌክዛንደር ዚንቼንኮ በአርሰናል ቤት ውስጥ ቦታ ያለው አይመስለኝም እኔ እንደማየው ከሆነ ማለት ነው። እሱም ብቻም ሳይሆን ታኬሮ ቶሚያሱም ከአርሰናል መውጫው መውጫው የተቃረበ ነው የሚመስለኝ በጣም በጣም የሚገርም ነው ቤተሰቦቻችን ያው እሺ ግዛው ተበቃ፣ ምን እያለኝ ነው? ሰላም ቤተሰብ፣ የፓርቲ ተተኪ ልምድ ያለው ተጫዋች ነው፣ መጨረሻውን ያሳምረው እያለኝ ነው። አህዱ አለማየሁ ሰላም ሰላም፣ ቤተሰብ፣ አርሰናል ገና ተአምር ያሳየናል እያለኝ ነው። በነገራችን ላይ በነገራችን ላይ ስካይ ስፖርት በቅርቡ አንድ ፕሮግራም ሰርቶ ነበረ፣ የሰራው መኒ ስፔንት ዚ ሰመር ብሎ የሰራው ፕሮግራም ይሄ ነበረ። 216 ሚሊዮን ፓውንድ ማንስተር ሊቨርፑል አወጣ፣ 16 ሚሊዮን ፓውንድ ማንችስተር ሲቲ አወጣ፣ አርሰናል ዚሮ፣ ምንም ነገር ያወጣው ነገር የለም እያለን ነው በጣም ነው የሚገርመው። እስካይ ስፖርት ነው ይሄንን ተከተለው። ነው እንግዲህ እኛ ሀገር ላይ አርሰናል ተዳክሟል፣ በዝውውሩ ሞቷል፣ አልቋል፣ ጨርሷል ምናምን ሲሉ የነበረው እና አንድሪያ ቤርታ ያው እንግዲህ ፈጥኖ የጀመረ ሳይሆን አጨራረሱን ባሳመረ ስለሆነ ያው ይሄ እንግዲህ ምንድን ነው የሚባለው የኃይሌ ገብረስላሴ አይነት የአሯሯጥ ሲስተም ነው። እነሱ ፔስ ሜከር ናቸው። እኛ ደግሞ አጨራረሱን የምናሳምረን ማለት ነው። ቤተሰቦቻችን ይሄ ነው እየተነገረ ያለው ማለት ነው። በጣም የሚገራርሙ የሚገራርሙ መረጃዎች ናቸው እየወጡ ያሉት እንግዲህ ክርስቲያን ሙስኬራን እስታቶችንም ለማየት እየሞከርኩኝ ነበረ። በጣም የሚገርም ተጫዋች ነው በነገራችን ላይ። በጣም ዲፋይን የሚያደርገው እስታቶ ይሄ ነው በነገራችን ላይ። በአውሮፓ ውስጥ ካሉ አንደር ትንቲ አንደር ትንቲ ዋን ይመስለኛል አንደር ትንቲ ዋን ይመስለኛል በጣም የተሻለ ሪከርድ ያለው ተጫዋች ነው። ያው አንደር ትንቲ ፕሌየርስ ሲላል ሾቶቹን ብሎክ በማድረግ አንደኛ ነው። ፖሴሽኖችን ወን በማድረግ አንደኛ ነው። የዲፌንሲቭ ዲዮሎችን ማለት መከላከሎችን በማሸነፍ ሁለተኛ ነው። ፖሴሽኖችን ወን በማድረግ ሁለተኛ ነው። ፓሶችን ኮምፕሊት በማድረግ ሁለተኛ ነው። ፎርዋርድ ወደፊት ፓስ ኮምፕሊት በማድረግ ሁለተኛ ነው። ዲፌንሲቭ ዲዮሎቹ ሶስተኛ ነው። ኢንተርሴፕሽኖች ኢንተርሴፕሽኖቹ ሶስተኛ ነው። እንግዲህ ያው ዳይን ሆይሰንን ለማስፈረም ሞክረናል፣ ሳካልንም ነበረ። አሁን እንግዲህ ማን ነው ሆይሰን? እዚህ ጋር ክርስቲያን ሙስኬራ አለ። ምንድን ነው የዚህን ያክል የሚያሳስብ ነገር የተባለ ነው ይመስለውና፣ በጣም በጣም በጣም የሚገርም ነው። ኦልሬዲ እያለቀ ያለ ዝውውር ነው። ሃንሶፍ አርሰናል እንግዲህ፣ በጣም በፍጥነት አሰልጣኝ ይቅርታ፣ አንድሪያ ቤርታ ጉዳዩን ለመጨረስ በፍጥነት እየሰራ እንደሆነ ነው እየተነገረ ያለው። ይሄ የአንድሪያ ቤርታ ሚራክል ነው ነው እያለን ያለው ሃንሶፍ አርሰናል ማለት ነው። ስለዚህ እንግዲህ ክርስቲያን ሙስኬራ የአርሰናል ተጫዋች ለመሆን ኦልሞስት ኦልሞስት ሆኗል እንደማለት ነው። ደን ዲል ነው፣ ያለቀ ነገር ነው። ከክለቡ ጋር የተና ሂሳብም ቀርቧል። አይ ቲንክ ያለቀ ነገር ይመስለኛል። ያው እንግዲህ እኛ ሀገር ላይ አርሰናል ተጫዋች አላስፈርመም ሲባል ሲወራ ነበረ። ኖ ዙበሜንዲን እኮ ጨርሰናል፣ ኬፓን ጨርሰናል፣ እዚህ ጋ ክርስቲያን ኖርጋርድን ጨርሰናል፣ ሙስኬራን ጨርሰናል ስንላቸው አይ ማላ ይዞ ካላየን አናምንም የሚል ነገር ደግሞ እየመጣብን ነው። በአጠቃላይ በአጠቃላይ ግን አሰልጣኝ ሱፐር ሚኬል አርቴታም ሆነ አንድሪያ ቤርታ በጣም ትልቅ ሚራክል ነው እየሰሩ ያሉት። ቤተሰቦቻችን እንግዲህ ዛሬ ማይልስ ሉዊስ ስኬሊ በጣም ደስ በሚል መልኩ የአርሰናል በጣም በጣም በጣም ኮንትራቱን ያራዘመበት መንገድ ማስታወቂያው ሰርፕራይዝ ያደርጉበት መንገድ በጣም በጣም የሚገርም ነው። እኔ ማይልስ እንበይን የመጣው እውነት መነግራችሁ ማለት ነው በጣም በጣም በጣም የሚገርም ነገር ነው ያየ ነው። እና ማይልስ ሉዊስ ስኬሊ አርሰናል ቤት ውስጥ ኮንትራቱን አራዝሟል እስከ ሀያ ሰላሳ ማለት ነው። ከዚህ በኋላ አከተመ ወደ ማድሪድ ይሄን ነው ምናምን ሲባል ነበረ ብዙ ነገሮችን እናቃለን ቤተሰቦቻችን። እና ማይልስ ሉዊስ ስኬሊ የአርሰናል ንብረት ሆኗል ማለት ይቻላል ያው አርሰናል ቤት ኮንትራቱን አራዝመዋል። በጣም ደስ የሚል የኮንትራት ማራዘሚያ ሴሬሞኒን ያደረጉለት ቤተሰቦቹ፣ ወላጅናቱ ቤተሰቦቹ ባሉበት፣ አያቱ፣ አክስቱ፣ አጎቱ ምናምን ባሉበት እንደገና ደግሞ የቀድሞ መምህራኖቹና የትምህርት ቤት ጓደኞቹ ባሉበት ነው ይሄ ነገር የተከናወነው፣ እና የማይልስ ሉዊስ እስኬዲ የኮንትራት ሴሬሞኒ በጣም በጣም ደስ የሚል የአርሰናልን ክላስ የሚገልጽ ነው ብዬ አምናለሁ። እና በጣም ደስ የሚል ነው ወደ ቤንጃሚን ሼሽኮ እንግባ። ሁላችንም የምንጠብቀው በጉጉት የምንጠብቀው መረጃ ስለሆነ ማለት ነው። አይ ቲንክ እዚህ ጋር ሳሚ ሞክበልን አላስገባው መሰለኝ ብያ፣ ሳሚ ሞክበልን ያስገባል ብያ ያስገባዋል። እንግዲህ የሳሚ ሞክበል መረጃ ነው። ሳሚ ሞክበል ላቴ ፊርም ላይ ትናንትና አንድ ፕሮግራም ሰርቶ ነበረ። ላቴ ፊርም ማለት የዩቲዩብ ቻናል ነው። ቤተሰቦቻችን እሱን ታች ታደርገው ነው ሌላ እሺ እና ትናንትና ሳሚ ሞክበል እንግዲህ አሁን እዚህ ጋር ፎቶውን እናመጣዋለን፣ ቤተሰቦቻችን በነገራችን ላይ በጣም የሚገርም ፕሮግራም ነበር። ትናንትና ሳሚ ሞክበል የሰራው ይሄ ነው ይሄ ነው እና ሳሚ ሞክበል ትናንትና የሰራውን ፕሮግራም ነው። ኦኬ፣ ነበር፣ ሶሪ፣ በጣም ሳሚ ሞክበል የሰራውን ፕሮግራም ነው እዚጋ ይዘን የመጣ ነው። ሳሚ ሞክበል ትናንትና ማታ ለሊት ነው ፕሮግራሙን ያየሁት እና ደስ የሚል ከአርሰናል ቤተሰቦች የቀረበለትን ጥያቄ ሲመልስ ነበር። ሳሚ ሞክበል ማለት ያው የቢቢሲ ሲኒየር ፉትቦል ኮረስፖንዳንት ነው የአርሰናል ውስጡ አቂ ብለን የምናስበው ነው ማለት ነው እና ከዚህ በፊት በተደጋጋሚ እኛም ስንለው እንደነበረው ትናንትና ፋብሪዚዮ ሮማኖ እንደሰጠን ሂንት ከሆነ ማለት ነው ወደ አርሰናል ለመግባት በጣም እንደተቃረበ ነው ሲነገር የነበረው። በነገራችን ላይ የቪክቶር ኮሪሽ ጉዳይ በተመለከተ ራቦና ቲቪ የሚባላል በጣም አንድ በጣም የምወደው ልጅ እና ዩቲውብ ላይ አንድ ፕሮግራም ሰርቶ ነበረ ማለት የቤንጃሚን የቪክቶር የኮሬሽ ዝውውር በጣም የመሆን እድሉ በጣም ከባድ እንደሆነ የሚያሳይ ፕሮግራም ሰርቶ ነበር እና እሱም ፕሮግራም ለማሳየት እየሞከርን ነበረ። ለማንኛውም ትናንትና እንግዲህ ሳሚ ሞክበል ምንድን ነው የሚለው፣ በአርሰናል የተመረጠው ቾዘን ዋን ቤንጃሚን ሼሽኮ ነው እያለ ነው። በነገራችን ላይ በአርሰናል ኃላፊዎች በአጠቃላይ የሚወደደው ተጫዋች ቤንጃሚን ሼሽኮ ነው። እንደ አርሰናል ኃላፊዎች እቅድ ከሆነ በቅርብ ቀናት ውስጥ የቤንጃሚን ሼሽኮ ዝውውር እውን ይሆናል እያለን ነው ማ ሳሚ ሞክበል ማለት ነው እንግዲህ የዮኮሬሽን ታሪክ አርሰናል እየተጠቀመበት ያለው ወማንድራ ቤርታ እየተጠቀመበት ያለው ልክ እንደ ስሞክ ስክሪን እንደምንለው ማለት ነው። እዛ ጋር የዮኮሬሽ ዜና በተለያየ መንገድ እንዲራገብ እየተደረገ ሌብዥግ የጠራው የተጋነነ ዋጋ እንዲቀንስ ስለተፈለገ ነው። ቤተሰቦቻችን የተጋነነ ዋጋ እንዲቀንስ ስለተፈለገ ነው። ስለሆነም ሳሚ ሞክበል እንደሚለው ከሆነ አርሰናል ቤንጃሚን ሼሽኮ በተመለከተ ሁልጊዜ በተደጋጋሚ ስንለው የነበረው ነገር ነው። ግራውንድ ወርክ የተጠናቀቀ ብዙ ነገር የተለፋበት፣ የተሰራበት በአጠቃላይ በአሰልጣኝ ሱፐር ሚኬል አርቴታን ብቻ ሳይሆን በአጠቃላይ በክለቡ ኃላፊዎች የሚወደድ ነገር ግን የቪክቶሪዮ ኮሬሽ ጉዳይ የመጣው ወይም የቪክቶሪዮ ኮሬሽን ጉዳይ አርሰናል ልክ እንደ ስሞክ ስክሪን ሲጠቀምበት የነበረው ዋነኛው ነገሩ ሌብዥግ የተጋነነ ዋጋ ስለጠራ ነው። አሁን አሁን ፉትቦል ኢንሳይደር አንድ መረጃ ይዞ ነበረ ተነበረ ፉትቦል ኢንሳይደር ማለት ነው። የፉትቦል ኢንሳይደር መረጃ የሚለው ምንድነው? ይሄ ፉትቦል ኢንሳይደር ነው፣ በነገራችን ላይ ቤንጃሚን ሼሽኮ ሬዲ ቱ ሳይን ፎር አርሰናል ዚስ ሰመር አፍተር ኒው ቶክስ ይላል። ኦልሬዲ ያለቀ ነው ያለው። በነገራችን ላይ ብዙ ነገሮችን ስናወራ ነበር ቤንጃም የቪክቶሪ ኮሬሽን ጉዳይ በተመለከተ። ዛሬ እንግዲህ ኤቦላ አንድ ፕሮግራም ይዞ ተው ነበር፣ ቤተሰቦቻችን የኤቦላን ለማየትም እየሞከርኩኝ ነበር እና አርሰናል አዲስ ቢዳ አቀረበ ምናምን which ውሸት ውሸት። እስከ አሁን ድረስ ቪክቶሪ ኮሬሽን በተመለከተ የትኛውም ክለብ ለስፖርቲንግ ሊዝበን ያቀረበው ኦፈር የለም። ምክንያቱም ስፖርቲንግ ሊዝበን የሚፈልገው ነገር ይታወቃል። ቪክቶሪ ኮሌጅ ደግሞ እየተነጋገርኩት ነገር አለ ብሎ የሚያስበው ነገር ይታወቃል። እና በዚህ ጉዳይ ላይ አርሰናልም ሆነ ሌሎች ክለቦች ቅርቃሩ ውስጥ መግባት እንዳልፈለጉ ነው እየተነገረ ያለው ማለት ነው እና እዚህ ጋር ሳሚ ሞክበል ያለን ነገር ትናንትና ለአርሰናል ደጋፊዎች በላቴ ፊርም ማለት በነገራቸው የአርሰናል ደጋፊዎች አናል ነው እና እነዚህ ሰዎች በአጠቃላይ ያቀረቡት መረጃ ወይም ያሳዩ ያጋራን ነገር ሳሚ ሞክበል፣ እንደገና ደግሞ ከፋብዚዮ ሮማኖ ማታ ላይ እኛ ሁልጊዜ ስናወራ እንደነበረ ነው። ስናወራ የነበረውና በተቻለ መጠን የሱን ጉዳይ የዚህ የሶሻል ሚዲያ የአርሰናል አካውንት መከታተሉን የሚያሳይ መረጃ በሚቀርብበት ሰዓት ላይ በጎን ደግሞ ቪክቶሬ ኮረሽ በለንደን በጣም ኤክስክሉሲቭ የሆነ ውሻ አቅራቢ ያለ ለባለ ሀብቶች በጣም ፌመስ ለሆኑ ሰዎች ማለት ነው እሱን እኮ ፎሎ ማድረግ ጀምሯል የሚል ነገር መጥቶ ነበር። እና ኖ፣ አይ ይሄኛው ጄኒዩን አይደለም። ይሄኛው ፋብሪዚዮ ሮማኖ ያረጋገጠው ነው። ይሄ ኖርማሊ ማናውቀው ስለሆነ በዚህ ጉዳይ ላይ እንተማመንበት እና በአጠቃላይ የቤንጃሚን ሼሽኮ ጉዳይ ለአርሰናል በጣም በጣም የቀረበ ነገር እንደሆነ ነው የተነገረ ያለው። አርሰናል የቤንጃሚን ሼሽኮ ጉዳይ በቅርብ ቀናት ውስጥ ይጨርሳል የሚል መረጃ ነው ያለው። እዚህ ጋር ፉትቦል ኢንሳይደር ኦልሞስት ያለቀ ጉዳይ ነው እያለን ያለው እና ኢትስ ማተርፍ እንግዲህ አይ ቲንክ ከሀምሌ አንድ ጀምሮ በፈረንጆቹ አቆጣጠር የሂሳብ መዝገብ ከዛን ጊዜ ጀምሮ ስለሚታሰብ ፒኤስ አረም አንፃር ማለት ነው። በዛ ደረጃ ይሄ ነገር ይሆናል ብዬ ነው ማሰቡ ማለት ነው። በብሬኪንግ ኒውስ ደረጃ ይዘን የመጣ ነው የክርስቲያን ሙስኬራን ጉዳይ ነው። ቤተሰቦቻችን ክርስቲያን ሙስኬራን በተመለከተ የአርሰናል ውስጥ ዋቂ ብለን የምናስባቸው እንደና ሃንስ ኦፍ አርሰናል አርሰናል ዝውውሩን በፍጥነት ለመጨረስ እየሰራ ነው ነው ኦልሞስት ያለቀ ነገር ነው። ግሪን ላይት ያው አርሰናል ወንቱ ትራፕ ቱ ራፕ ዲል አፕ ክዊክ ፐርሰናል አ ኢሹ አቶል እያለ ነው። እና ያለቀ ጉዳይ ነው። አብድርህማን ጸሐይ ትናንትና ሼሽኮ ፈርመ ብለን እልል ያልኖስ እያለ ነው። ሼሽኮ ፈርሟል። እንግዲህ ፈርሟል ብለን ለምን አታምንም ቤተሰብ? እንደዛ ማለቱ አይሻልም? እሺ። በአጠቃላይ አሁን ባለው ሁኔታ አርሰናል በአንድሪያ በርታ አማካኝነት ዝውውሩን በጣም እያጦዘ ነው። ኮንትራት የማራዘሙን ጉዳይ በጣም በፍጥነት እየተሰራ እንደሆነ ነው እየተነገረ ያለው። ቤተሰቦቻችን አሁን የሚወጡት መረጃዎች ጠቅላላ በአርሰናል ቤት ውስጥ ነገሮቹን በፍጥነት ለመጨረስ ለምሳሌ ኮንትራት የማራዘም ጉዳይ የኤታን ዋኔሪ፣ የቡካዮ ሳካ፣ የዊሊያም ሳሊባ ይቀጥላል ተብሎ ይታሰባል። በተጨማሪ እንግዲህ ደግሞ እንግዲህ እነዚህ አዳዲስ ገቢዎች የክሪስቷ የኬፓ አይ ቲንክ ሜዲካሉ አልቋል። ከዛ ደግሞ ያው የማይልስ ሉዊስ ስኬሊ ደግሞ በጣም በተደጋጋሚ ስንል የነበረው ነገር ነው። በተለይ እኔ አንድ ደስ የሚለኝ ነገር ምንድነው ለደጋፊ የሆነ ነገር ካጋራም በኋላ ያ ነገር ሀቅ ሆኖ ሲገኝ በጣም ነው ደስ የሚለው። የቶማስ ፓርቲን ጉዳይ ካጋራም በኋላ እውነት ባለመሆኑ በጣም ከፍቶኛል። ነገር ግን ደግሞ ቶማስ ፓርቲ የመረጠው መንገድ የራሱ ስለሆነ አክብረን መሸኘት ኃላፊነት አለብን ብዬ አስባለሁ። ከዛ በኋላ ግን ክርስቲያን ሙስኬራን በተመለከተ ከዚህ በፊት ሚያዚያ ሀያ ስምንት ላይ ነው እኛ ፕሮግራም ያጋራ ነው ክርስቲያን ሙስኬራ አርሰናል ይፈልገዋል የሚል መረጃ ይዘን የወጣ ነው ማለት ነው እና ዛሬ የክርስቲያን ሙስኬራ ጉዳይ ኦልሞስት እየተጠናቀቀ ያለ ነው ፋቢዚዮ ሮማኑም ኦልሞስት እኛ ከመግባታችን እኛውን ከገባን 16 ደቂቃ ከ20 ደቂቃ በፊት ምናምን ነገር ያጋራው ጉዳይ ነው ያለቀ ጉዳይ እንደሆነ ነው እየተነገረ ያለው እና ምንም የሚያሳስብ ነገር የለም ክርስቲያን ሙስኬራ የአርሰናል ተጫዋች ሆኗል ብሎ ማሰብ እንችላለን ነው እየወጡ ያሉ መረጃዎች ማለት ነው ክርስቲያን ሙስኬራ በተመለከተ መጠይቁኝ ሰዎች የቫሌንሻ የ20 ዓመት ተከላካይ ነው ስፔን ውስጥ የተወለደ ተጫዋች ነው። አንደር 21 በነገራችን ላይ የስፔን ብሔራዊ ቡድን አንደር 21 በአውሮፓ ሻምፒዮና በጣም የሚገርም ብቃት ያሳየ ተጫዋች ነው። አርሰናል ከወኪሎቹ ጋር ግንኙነት አድርጓል ነው የኮንትራት ዘመኑ ሊጠናቀቅ አንድ ዓመት ብቻ ነው የቀረው። ቁመቱ አንድ ሜትር ከዘጠና አንድ ነው። አርሰናል ኦልሬዲ ላንድስ ኦፍ ዘ ጃየንትስ እየሆነ ነው። በነገራችን ላንድስ ኦፍ የረዣዥሞች ወይም ደግሞ የግዙፎች መሬት ወይም ደግሞ የግዙፎች አጠቃላይ ማረፊያ ሆኗል ማለት ይቻላል። አብዛኞቹ ተጫዋቾቻችን ከአንድ ሜትር ከሰማንያ አምስት በላይ እየሆኑ ነው በአጠቃላይ አሁን በምናየው መረጃ ማለት ነው። አሁን በምናየው ኦልሬዲ ይሄ ተጫዋች የአርሰናል ንብረት በጣም የተቃረበ ነው። ኦልሞስት እንደ ደንዲል ነው። በአጠቃላይ ቶሎ ለመጨረስ ነው። ስለዚህ እኔ እንደሚመስለኝ ከሆነ አሁን እኔ እንግዲህ መረጃዎችን በማጋራበት ሳላይ ለምሳሌ ትናንትና የክርስቲያን ኖርጋርድን እንዳለቀ አድርገን ነው ስንነግራቸው የነበረው ዴቪድ ኦርንስቴን፣ ፋብሪዚዮ ሮማኖ የሆነ የሆነ ነገር በሚናገሩበት ሳላይ ኦልሬዲ የፎርማሊቲ ጉዳይ ነው እንጂ ተጫዋቹ የአርሰናል ንብረት ሆኗል ማለት ነው። ከወረቀት ጋር የተያዙ ሰዎች ከሕግ ጋር የተያዙ ከፋይናንስ ጋር ያሉ ነገሮች መስመር እያያዙ ነው ማለት ነው። እነዚህ ሰዎች ዜናውን ዝም ብሎ ብሬኪንግ ኒውስ አያደርጉትም። በነገራችን ላይ ዜናው በጣም እንደሚረጋገጥ ሲታወቅ ብቻ ነው በነዚህ ሰዎች የሚወጣው። በነገራችን ላይ ቤተሰቦቻችን እና ይህንን መረጃ ይዘን በምመጣበት ሰዓት ላይ አይ ሙስኬራ እኮ ያርሰናል ንብረት አልሆነም ምናምን በምትሉ የምትሉኝ ሰዎች ማመን መብታችሁ ነው ማመን መብታችሁ ነው። እኔ እንግዲህ እሱን ነው ልል የምችለው ማለት ነው። ከዛ በተጨማሪም እንግዲህ ያው የቤንጃሚን ሼሽኮን ጉዳይ እግረ መንገድ በምናይበት ሳ ላይ የቤንጃሚን ሸሽኩ ጉዳይ እና አርሰናል ኢንሳይደርም ሆነ እዚህ ጋር እነ ሳሚ ሞክበል በጣም ሲኒየር ጸሐፊ ነው። በነገራችን ላይ ሳሚ ሞክበል ማለት በጣም በጣም ሲኒየር የቢቢሲ ጸሐፊ ነው። በፊት ዴይሊ ሜል ላይ ነበር የሚሰራው እና እሱ እንደሚለን ከሆነ እንደ አርሰናል ኃላፊዎች እቅድ ከሆነ በቅርብ ቀናት ውስጥ ቤንጃሚን ሸሽኮ የአርሰናል ንብረት ይሆናሉ። ትናንትና ፋቢዚዮ ሮማኖ በሶሻል ሚዲያ አካውንቱ አርሰናልን ፎሎ ማድረግ ጀመረ ሲል ይህ ያልተለመደ የፋቢዚዮ ሮማኖ መንገድ ነው። በነገራችን ላይ ቤተሰቦቻችን፣ እኔ እስከዛ ድረስ ፋቢዚዮ ሮማኖን ከታተሏለሁ። በዚህ መንገድ አይቼው አላቅም እና ሂንት እየሰጠን ነው ፍንጭ እየሰጠን ነው ብሎ የተናገረው ይሄንን ይህንን፣ እንግዲህ አለማመን መብታችሁ ነው። እኔ አሁን አርሰናል ደጋፊ ላይ የማየው ነገር ምንድን ነው? አለማመን መብታችሁ ነው። እናንተን ምለን የምናሳምንበት ምንም ምክንያት አይኖርም። እንደ አርሰናል ደጋፊነቴ ግን እስካይ ስፖርት ሲያወጣ የነበረውን ዘገባ ስመለከት ክለቡ ሲጠለጠል የነበረበትን መንገድ በምመለከትበት ሰዓት ላይ እንደነዚህ አይነት ዜናዎች ሲሰሩ በነበረበት ሰዓት ላይ አሁን ደግሞ በዚህ ፍጥነት በአንድ በሁለት ቀን ውስጥ አራት ተጫዋች ያክል ነገር ወደ አርሰናል ወደ ክለቡ ሲመጣ ልንደነግጥ ይገባል ብዬ ነው የማስበው ቤተሰቦቻችን ይቅርታ አራት ተጫዋች አልኩኝ ሶስት ተጫዋች ማለት ኬፓም ራሱ ኦልሬዲ ሰው አላመነም ነበረ የኬፓ የኖርጋርድ እና የክርስቲያን ሙስኬራ ማለት ነው። በዚህ ፍጥነት ውስጥ ደገና ደግሞ የገራ መስመር አጥቂ እና አስፈርማ በፍጥነት ውስጥ ደግሞ ቤንጃሚን ሼሽኮ ጉዳይ አልቃል ብዬ ነው የማስበው። ቪክቶሪ ኮሬሽ እንዳልኳችሁ የስሞክ ስክሪን ወይም ደግሞ ኦልሬዲ አንድሪያ ቤርታ ሌቪጆችን ጫነው ስለመክተትና የተጋነነ ክፍያ ስለጠየቁ ያንን ዋጋ ለመቀነስ ያደረገው ጥረት ነው ብዬ ነው ማስበው። እኔ እንዳለኝ መረጃ ከሆነ ማለት ነው እና ብዙ መረጃዎች እንደሚያሳዩት ከሆነ አርሰናል በጣም በፍጥነት ዝውውሮቹ ለመጨረስ እየሰራ እንደሆነ ነው። ያው ፋብሪዚዮ ሮማኖ ሞር ኦን ክሪስቲያን ሙስኬራ እያለ ነው ን አርሰናል ሶሪ አንደርስታንድ ይላል ስፓኒሽ ዲፌንደር ሃዝ ረ ጊቨን ሂዝ ግሪን ላይት ቱ ሙቭ ይላል። ይህን ነው እያለ ያለው። ቤተሰቦቻቸው ሙስኬራ ኪን ኦንጂኒንግ አርሰናል ደ ክለብ ዝ ኦረ ኤክስፕን ደ ፕሮጀክት ሞር ራንድ ኦፍ ቶክስ ቱ ፎሎ ሱን እያለ ነው። አሁን እዚህ ጋር ደግሞ ይህንን ፋቢዚዮ ካጋራም በኋላ ደግሞ ሃንስ ኦፍ አርሰናል ገባና አንድሪያ ቤርታ በፍጥነት ዝውውሩን ለመጨረስ በፍጥነት እየሰራ ነው። በፍጥነት ጨርሰን ወደ ሌሎች ጉዳዮች ለመሄድ ነው ያው ትኩረት እየተደረገ ያለው። በአጠቃላይ አርሰናል ፐርሰናል ተርሙ ኢሹ አይሆንም ተብሎ ነው የሚታሰበው። አንድሪያ ቤርታ በዝውው